ጎሽ፣ ሁለት ለአንድ ይዘዋት መጡ። ይሄ ነበር እኛም እየጠበቅን የነበረው ማለት ነው። ቴቴ አቤላና ና ጋሽ ያልቅበት ጭራሽ በሽንት ቤት ምን የሚል ዘፈን የለቀቁልን መሰላችሁ? ፍቅሯን ስትገልጽ ቦታ አትመርጥ፣ ሰው አትፈራ፣ ጥሩ አፍቃሪ ናት። እውነት በለኝ እስኪሞች በለኝ ጋሻልቅበት እየ እንዶ እኮ ቦታ የማትመርጥ ከሆነ ሰው አይታ የማትፈራ ከሆነ ይቺ ንጹሕ አፍቃሪ ሳት ሴተኛ አዳሪ ናት። አዎ ሴተኛ አዳሪ ማለት ነው። ይሄ ነው ልልህ የምችለው ማለት ነው። ሲቀጥል ሴተኛ አዳሪ ያልኩበት ምክንያት አለኝ ለራሴ ማለት ነው። እስኪ ቪዲዮዋን በደንብ አትኩራችሁ እዩ። የምላሷን አወጣጥና አክቷ የሴተኛ አዳሪ ነው። ምንም ማድረግ አይቻለን። ጋሻልቅበትዬ ለዚህ ነበር እ ለመለጣጠፍ አጠፍ ሊመች ነው። ትላንትና ስታስመስል የነበረው ማለት ሰው እንዴት በዚህ ልክ ያስመስላል? ቤተሰብ አረባካችሁ ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። መቼም ልወቅጣቸው ነው የተነሳሁት ማለት ነው። እነዚህ ወራዳዎች ጭራሽ እኮ ሁለት ለአንድ በሽንት ቤት ይዘው መጡ ማለት ነው። ሁለት ለአንድ እንዲህ እኔ እኮ ለዚህ ነው እኮ ቺ ሴትዮ የህዝብ ናት ያልኩኝ ማለት ነው። የግለሰቡ ሳትሆን የህዝብ ናት ያልኳችሁ እኮ ለዛ ነው። ታዲያ ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ፣ በያላችሁበት ሰላማችሁ አላህ ሀብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለሳናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ሆኑ። ከዚህ ቤተሰብ ሆናችሁ ላይክ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። ላይክ አክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሻ አልቅበትና የሄርሜላ እንዲሁም ደግሞ የቴቴ አቤላ ቪዲዮ ነው ማለት ነው። እንግዲህ ሰሞኑ ከእሷ ጋር እኮ ጉዳይ አለው እቴቴ አቤላ እያለን አልነበረ፣ እንግዲህ ረፉት ብለው ዛሬ ሁለት ለአንድ በሽንት ቤት ይዘዋት መጡ። በሽንት ቤት ጋሻ አልቅበት ጎንበስ ብሎ ፊቱን እየተጠበ እሷ ጉንጭ ጉንጩን እየሳመች ሊታዩ በሚያስጠሉ ሁኔታ አክቷን እያሳየች ምላሷን እያወጣች። ጋሽ ማን ነው ጋሽ አልኩኝ። እቴት ያቤላ በበስተጀርባ አይፎን አይፎናቸው አይተነዋል። ብርቅ ነው እንደ አይፎን መያዝ ማለት ነው። በሽንት ቤት ጭራሽ ለምን እየሸናችኋት አልመጣችሁብንም? አረ እኮ የገረመኝ ቤተሰብ እንዱ የገረመኝ እኮ ቤተሰብ ምንድን ነው ያለው? ፍቅሯን ስትገልጽ ቦታ አትመርጥ ሰው አትፈራ? ጨዋ ምንድነው፣ ጥሩ አፍቃሪ ናት ነው? እስኪሞች በላይ ጋሽ ያልቅበትዬ እስኪሙች በለኝ። ያው ዛሬ በእሷ ቲክቶክ ነው እንደዚህ እየተለጣጠፉ ሁለት ለአንድ ይዘዋት በሽንት ቤት የመጡት ማለት ነው፣ በእሷ ቲክቶክ ማለት ነው። ትላንትናም እንግዲህ እሱ ሊጋብዛት የነበረ ሙዚቃ ነው እሷ የጋበዘችው። ዛሬም ራሱ እሷ ናት ለሱ። አሁን ይሄ ሙዚቃ ራሱ እሱ ነበር ለእሷ መጋበዝ የነበረበት ማለት ነው። ስልኩ ላይ ይዛ እንትን አክት እያሳየች አንቺ ሴትዮ፣ አንቺ ወራዳ ቅሌታ፣ አንቺ ሴተኛ አዳሪ የሆንሽ ሴትዮ ማለት ነው። አንቺ አሰዳቢ፣ በመጀመሪያ ሴት ልጅ የምታረጋቸው ተግባሮችን ለማየት ሞክሪ። አንቺ አሁን የምታሳየው እንደ ጨዋ ሴት ስርዓት ያላት ሴት የምታሳየው ተግባር ሳይሆን፣ አንቺ የምታሳየው የሴተኛ አዳሪ አክት ነው እያሳየሻለሽ። የምላስሽ አወጣጥ፣ አክቶችሽ፣ የምታረጊያቸው ነገሮች በሙሉ የሴተኛ አዳሪ ነው። በቃ ባለጌ ነሽ አንቺ ማለት ነው። የእውነቴን ነው የምልሽ። በዚህ ልክ ሽንት ቤት ሁለት ወንዶች ይዘው ሽንት ቤት ማለት ነው። እንደው አታዋርደኝ፣ እንደው አታዋርደኝ አንቺ። እንደው ክመረን ኬት አካባቢ አንቺ አንቺ እኮ እውነቴን ነው የምልሽ የግለሰብ አይደለሽም፣ እንደው የህዝብ ነሽ። የህዝብ ነሽ ያልኩሽ እኮ ለዚህ ነው እንጂ እንዱ የስራሽ ሴትዮ ማለት ነው። ጭራሽ ጭራሽ ብለሽ ሁለት ነርተሽ ሽንት ቤት እንዱ በሽንት ቤት ጭራሽ። ቦታ አትመርጥም፣ ሰዋ አትፈራ። በቃ ባለጌ ስለሆነች ነው ቦታ የማትመርጥ። ተራ ሴት ስለሆነች ነው ሰው የማትፈራ። ባለጌ ሴት ስለሆነች ነው። ጨዋ ሴትማ ትሰተራለች፣ ሰው ትፈራለች፣ ቦታ ትመርጣለች። ለፍቅረኛዋ ወይም ደግሞ ለባሏ ፍቅሯን የምትገልጽበት ቦታ ትመርጣለች። ጨዋሴት ማለት ነው። እንደዚች አይነት ዘልዛላው እና ውርጋጡ በደረሰችበት ነው እ ጎረምሳ የምትሰማው፣ የምታቅፈው ፍቅሯን የምትገልጸው ማለት ነው። እንዶ እኮ ያለማፈራችሁ እናንተ እኮ እኛም እኮ ወንጀለኛ ያደረጋችሁ እንዶ። ለድራማ ቢሆን በዚህ ልክ መራገጥ፣ በዚህ ልክ ያልሆነ አክት፣ ምላስሽን አውጥተሽ እንደው መላስሽ በመቀስ ነበር እንደ ቁርጥ ማድረግ ማለት ነው። አንቺ ባለጌ ማለት ነው። በመቀስ ነበር እንደዚህ ቁርጥ ማድረግ ማለት ነው። እንደው የሚቆርጥሽ ይቁረጥሽ፣ አንቺ ዋልጌ ማለት ነው። እኛ እኮ አሁን የእናንተ ድራማ ይ አረ እናንተ በዚህ ልክ ተው፣ ዝሙትን አታስፋፉብን። ጭራሽ በሽንት ቤት ላይ እንደዚህ ለምን ሽንት ስሸኑ ዘው ስትቀዝኑ ለምን አታሳዩ ነው እናንተ ባለጌዎች ማለት ነው። ጭረሽ እኮ ፊቱ በእንትን ላይ በመታጠቢያ ላይ እየታጠበ ሽንት ቤት ላይ ያዘበኛ ረ መንዘበኛ ነው፣ ሱም ሁለተኛ ውሽማ ነው እንጂ ከበስተጀርባ ይዞ ስልኩን እየጎረጎረ እሷን እየሳመችው እየሳመችው መጣች። መቼም የፈረደበት እሱ እኮ አይደለም እሷ ናት። ይሄም ራሱ የጋበዘችው ነገር በተገላቢጦች ያው፣ የሚያሳዩን ነገሮች በሙሉ ተገላቢጦች አይደለም። አሁንም የምታደርጋቸው ነገሮች እኮ ተገላቢጦች እሱ ሊጋብዛት የነበረ እንትን ነው፣ ሙዚቃ ነው። እሷ እየጋበዘችው ያለችው ማለት ነው። ለምን በግድ በግድ እየተለጠፈችበት ነው? ጋሽ አብርሃም እንግዲህ ታውቁታላችሁ፣ እወቁት። አሁንም ማለት ነው ጋሽ አብርሃም ለክብሩ ቅንጣት አክልን የማይጨነቅ ለቤተሰቡ ለነገ እንኳ የማይጨነቅ ሰው ነው። እሱ የሚያስጨንቀው አንድ ለአንድ በየትኛው መንገድ ምን ሰርቼ ዶላር ላግኝ የሚል ሰው ስለሆነ ሴቶቹ ራሳቸው አረከሱ፣ ራሳቸው አግማሙ። ትዝም አይለው ቅንጣት ታክል እንኳ እንዲህ ትዝም አይለው። እናቱ ራሱ ሴት መሆኗን ራሱ ይረሳል እዚህ ጋር ማለት ነው። ለምን የፈለገውን ነገር ሰርቶ ገንዘብ ለማግኘት የሚፈልግ ስለሆነ ማለት ነው። ሴቶቹም ራሳቸው በዚህ ልክ አውርደው እንደዚህ ዝቅ አድርገው ከመጡ ማሰላመ ነው ለሱ ማለት ነው። ኧረ ተው፣ ኧረ ተው እናንተ ሰዎች ተው። እንዴት ደግሞ በዚህ ልክ እንዴት ሰው ያስመስላል። እኛ እኮ ትናንትናም ተናግረናል እኮ ነገ ከዛችኛዋ ተለጣጥፎ ነው የሚመጣው። ለዛ ፈልጎ ነው እንደዚህ አይነት ነገር ዛሬ እንዲህ ይሄን አይነት አይዲያ ይዞ የመጣው፣ እሷን እንድትጠላ እንድትሰደ፣ በቃ ይቅርታ ጠይቋት እምቢ ስላለችው ነው ከሄርሜላ ጋር የመጣው እንዲባል ነው ትናንትና እንደዛ ያስመስለው ማለት ነው። በዚህ ልክ ከምታስመስል ማለት በዚህ ልክ ከምትግማማ ምን አለበት በዛው በቃ ተዋት ልጅቷ ማለት ነው። ተዋት ሩታ፣ እውነቴን ነው የምልህ ለአንተ የምትገባ ሴት አይደለችም እውነቱ ስነግር ማለት ነው ያው በድራማችሁ ማለት ነው ለአንተ የምትገባ ሴት አይደለችም ልጅቷ በጣም ስርዓት ያላት ናት በዚህ ልክ እንኳ ባሏ ሆነ እንኳ በዚህ ልክ አላደረገችም እንደዚህ አይነት አክት ማለት ነው ውሽማ ግን በዚህ ልክ ዴ ተዋት እውነቴን ነው አትገባም በጣም ነው የምትበዛብህ ማለት ነው በጣም ትበዛብሃለች አንተ ለእሷ ታንሳት አለ በተግባር በጣም ነው የምታስጠላው፣ የምታደረጋቸው ተግባሮች ማለት ነው። እስኪ እውነቴን ነው እኛም እንድታስተምረን፣ ሌሎቹ በዙሪያህም ያሉትን ወጣቶችን እንድታስተምራችሁ እስኪ አንዳንዴ ጨዋን ለመምሰል ሞክር ማለት ነው። ጨዋ አሁን ነገሮቹን እስከሚስተካከሉ ድረስ እንደዚህ አይነት ብልግና ነገሮች ለማ እንዲህ በድርጊት ባታሳየን ራሱ እኮ በንግግር በቃ ስርዓትሽን ያዥ፣ እኔ እኮ ባለ ትዳር ነኝ ከኔ ጋር እንደዚህ አይነት ነገሮችን አታድርጊ በል እስኪ አንዳንዴ ለማስተማር እንኳ ሞክር። አንተ ዝሙትን ከምታስፋፋ ማለት ነው። እረ ምን ጉድ ነህ? እኛ ስለ አንተ ነገር እያወራን እኮ ጊዜያችን እድሜያችንም ጭርስ አለኮ። አንተ ለማትወስን ነገር እኛ እንጨት ጨረስን። እንዲሁም ደግሞ እኛ አንተ ጉልበታችን ራሱ እኮ ኢነርጂያችን ጨርስን እኮ በአንተ ላይ ማለት ነው። አንተ ለማይገባ ጥልስ አንድ ለአንድ ዶላርን ለመቁጠር የምትፈልግ ለትዳርም ለሚስትህም ለቤተሰቦችህንም ለራስህንም ክብር የሌለህ ክብርህን አውርደሃል። የእውነት እንደ ሩታ የምትችይበት እኔ በዚህ ልክ ድራማውን እንኳ ብትፈቅድ እንኳ እንዲሳሳሙ እንደዚህ የምትፈቅድ አይመስለኝም። ሩታ የእውነት ነው የምላችሁ፣ የዚህ እንዲለጣጥፍ እንዲግማማ እኔ ትፈቅድለታለች ብዬ አላስብም ሩታ ማለት ነው። በራሱ የሚያደርግ ነው የሚመስለኝ፣ ምክንያቱም ለገንዘብ ነው የሚጨነቀው፣ ለክብሩ አይጨነቅም። ለትዳሩ ለሞራኑ እንኳ አይጨነቅም። እኔ ግን አሁን ላይ ሳስበው ሩታ ለማናደድ ለማሳበድ የፈለክ ነው የሚመስለኝ ማለት ነው። በድራማ መልክ አድርገው ነው እንጂ እውነታ ሳይሆን አይቀርም ሚቀርም እዚህ ጋር ማለት ነው። አንተ በድራማ እያስመሰልክ ነገር ግን እሷ እንድትጎዳ እያደረክ ነው የሚመስለኝ ማለት ነው። ረ ምን አይነቶች ናችሁ እናንተ መረኖች? እንዴ ተፈታችሁ፣ የተለቀቃችሁብን ረ ዛው ሚይዝ እያያዛችሁ እንዲ አብርሃም ስርዓትን ያዝ። አንዳንድ ጊዜ ለእናትም ለአባትም ትንሽ እንኳ ለማሰብ ሞክር እንጂ ለሚስት ባታስብ ረዲያ